ሰላም ጤና ይስጥልኝ። ውድ እህት ወንድሞቼ አድማጮቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በሌላ አስተያየት በመጥቻለሁ። የመጣሁትም ያው አቤል እና ልኡል በሚከታተሉት የአቤል ጉዳይ ነው። በቅድሚያ በለቀኩት ሙዚቃ በጣም በጣም በጣም አመሰግናለሁ። ብዙዎቻችሁ የሰጣችሁኝ አስተያየት በጣም የሚያበረታታ ነው። አንዳንዶቻችሁ ደግሞ በቲክቶክ እንድለቀው ጠይቃችሁኛል። በእርግጥ እኔ ቲክቶክ የለኝም። መልቀቅ የፈለጋችሁ መልቀቅ ትችላላችሁ፣ ፍቃድ ሰጥቻችኋለሁ። ግን እኔ ወደፊት አስባለሁ እንደዛ ማድረግ ግን አሁን ግን ይቅርታ አድርጉልኝ፣ ወደዛ ላይ መልቀቅ አልቻልኩም። ይሁንና ስለምሰጡኝ አስተያየት ከልብ ከልብ አድርጌ አመሰግናለሁ። ዛሬ የመጣውት ደስ ስላለኝ ነው። ያው እንዳያችሁት አቤል ወደ ስራው ተመልሷል። ሙሉ በሙሉ ንጹሕ መሆኑንም የሚያሳይ ነገር ነው። አሁን የምንጠብቀው ምንድነው? ነው ይቺ መናጤ የሆነች ሰራተኛ ተብላ የገባች እቺ ርኩስ መንፈስ ግብር አባሮቿ ተለቅማ እስር ቤት እንድትገባ ብቻ ነው። የእሷን መግቢያውን ብቻ ነው የምንጠብቀው እንጂ ከዛ ውጭ እንደምታቁት፣ እንደምሰሙት አቤል ምንም ነገር በፊቱም እንዳለው ነው። ምንም ነገር ከወንጀሉ የተነካካ ምንም ነገር እንደሌለው የዛችን ልጅ ሕይወት መጥፋት ምክንያት እንዳልሆነ በፊቱም የምናውቀው ነው። አሁን ደግሞ አቤልም ልዑልም በሚያሳዩን ነገር ይህን ነገር ይገልጻል። በዚህ በጣም በጣም ደስ ብሎኛል። ለማንኛውም እስኪ አድማጮቼ ይችን ቪዲዮ ሰምተን ተመልሰን ንምጣ። በተደጋጋሚ እነሱ ነበር ምግብ ምናምን፣ ቀን ልብስ እንትን የሚሉን የሚረዱን። ይህ አጋጣሚ ላይ ወደ ጉልበት ስራ በቃ ማሰራት ጀመሩ። ስፖርቶች እንድንሰራ ቴኳንዶ ካራቴዎች እንድንሰራ ማሰልጠን ጀመሩ። የሆነ ሰዓት ላይ በቃ ለእነሱ ያው ገንዘብ አልመለስም የሚል ሰው ሲኖር ይሄድን ገንዘብ እናስመልስላቸው ነበረ። ከዛ የሆነ ሰዓት ላይ ከፍ እያለ ሲመጣ ስራው የሆነ ድብደባም፣ ሰው ማስገደንም የሆነ ማስጀመር ጀምሩ እንሰራ ይፈልጉ ነበር እንደዚህ ነገር። ከዛ ያሰሩናል፣ ገንዘብ ይከፍሉናል፣ ጠቅም ያለ ነገር ይሰጡ ነበር ዛን ሰዓት እዛ በቃ እንደዛ ነገር እያለ በጣም እየሰለጠነ ሲሄድ ስራው ፕሮፌሽናል ገዳይ አድርገው አስቀመጡ። የምንፈልገውን ነገር የሚሆን ነገር የሚገደል ሰው ሲኖር ይልኩናል፣ ያን ነገር ሰርተናቸው እንመጣለን፣ ጥቅም ያለ ገንዘብ ይሰጡናል። አንዳንድ እንደዚህ አይነት የግድያ ስሮች ሲሰጡን ፍርሃት ይኖራል፣ ያው ፈረው ነገር አለ። ፍርሃት ሲሰማህ አደንዛዥ እጽ ይድፍረት ማነቃቂያ በቃ ምንም ነገር ሳናስብ እንድናረገው ጭካኔ ነገር ቢሞት የተሞላበት ቢሆንም ሳናስብ እንድናረገው የሚያረጉ ይሰጡናል፣ እነዚህ መድኃኒቶች ይሰጡናል። ያ ነገር በቃ ስንወስድ ስንጠቀመው ምንም ነገር ውስጣችን አይሰማ፣ ድፍረቶች አይሰማል። ስለምንም ምንም አንጨነቅም፣ እንጨነቅም፣ አናስብ ውሳኔ ስንወስድ፣ ቀጥታ ውሳኔ ልንገባል። ስለዚህ እንደዚህ ነገሮች ይሰጡናል። አንዳንዴ ፍርሃት ይሰማናል፣ ለፍርሃቱ ድፍረት እንዲሆን መድኃኒቶች አንድ ዛዜጦች በመነሱ ወይም በሚሳብም ይሰጡል። ወገኖቼ እኔ የምለው ለማን ነው አቤት የሚባለው? ለማን ነው አቤት የሚባለው? እንደዚህ እየተደረገ አገራችን ላይ ምንድን ነው የሚደረገው? አገር አገር እየጠፋኩ ነው። ማን ነው ማን ነው የሚጠየቀው? እነዚህ በጣም ባለስልጣኖች ናቸው፣ ብዙ እጅ አላቸው። የውጭ ዜጎች ናቸው፣ እነዚህ ነጮች ናቸው። እነዚህ የራሳቸው አየር አላቸው። ሁሉን ነገር እየሰማን እኮ ነው። ለማን ነው አቤት የሚባለው? እንዴት ነው ወገን? ለማን ነው አቤት የሚባለው? እኔ ግራ ገባኝ። ሕዝብ እየጠፋ እኮ ነው። በምኑም በምኑም እያጠፉን ነው እንዴ። ምንድን ነው የሚሻለው? ሴቱ ወደ ሴት አልሆነም፣ ወንዱ ወንድ አልሆነም። ግራ ተጋባ እኮ። ምን እየሆነ ነው? አገራችን ምንድን እየተደረገ ነው? ጥያቄ ነው። መንግስት ምን ያክል እየሰራ ነው እነዚህ ጋዜጠኞች መቼም እነሱን የጣለልን ፈጣሪ ምስጋና ይግባው ህይወታቸውን እየሰጡ ይህን ጉድ ሁሉ እያወጡ ነው ይኸው ተመልከቱ እነሱን ራሳቸውንም ለጉድ እየጣሉ ነው መንግስት ምን እያደረገ ነው ምን ያክል እርምጃ ነው የሚወሰድባቸው ይሄ ድሮውን ወደዚህ ነው መዞሪያ ያለበት ወገኖቼ ለማን ነው አቤት የሚባለው እንግዲህ ተመልከቱ አድማጮቼ ተመልከቱ እነዚህ ወንድሞቻችን ከጎዳና ከጎዳና አንስተው በደካማ ጎናቸው ገብተው ነፍስ አጥፊዎች አድርገዋቸዋል። በጣም ያሳዝናል። በእውነት ነው የምላቸው በምድርም በሰማይ የሚያስጠይቅ ስራ እንዲሰሩ አድርጓቸዋል። ድፍረት ማነቃቂያ እያሉ እንግዲህ ተመልከቱ የሱስ እንትን ሱሰኝ አድርጓቸዋል አሁን እነዚህ ልጆች ምንድን ነው የሚሆኑት በእውነት ነው የምላችሁ በጣም ነው የሚያሳዝነው እነዚህ ሰዎች እነዚህ ወንጀለኞች በጣም በጣም ስር የሰደደ በጣም ፕሮግራም እንዲሆነ የተቀናጀ አገር ማጥፊያ አገርን ማጥፋት እንደያዙ የሚያሳየን ነው ይህ የርኩስ መንፈስ አሁን አይደለም፣ በቅርብ ጊዜ የመጣ አይደለም። አያችሁ በጣም ስር የሰደደ እኛ እኛነታችንን ለማጥፋት ሆን ብሎ የተዘጋጀና የተቀናበረ ነገር እንዳለ ነው የሚያሳይ። ልጆቹ ቀደም ሲል ደግሞ ሲናገሩ እንደሰማችኋቸው እናንተ እነዚህ ሰዎች አትችሏቸውም። ለናቤል ሲናገሩ ለነ ልኡል አትችሏቸውም። በጣም ያላቸው ናቸው። በራሳቸው አየር የሚንቀሳቀሱ ናቸው። የውጭ ዜጎችም አሉበት ብለዋል። እንግዲህ ተመልከቱ። እኔ ከዚህ በፊትም ቪዲዮ በመለቀው ይህን ነገር ነው የምናገረው። በእኛ ሰዎች እየተጠቀሙ የምንጠቃው ግን በውጭ ሰዎች ነው። የእኛ ሰው በደካማ ጎኑ ያው ገንዘብ ነው። ለገንዘብ እኔ እናቴን እሸጣለሁ፣ ወንድሜ እንሸጣለሁ ስትል ሰምተናል ው እነዚህ ደግሞ ለገንዘብ በደካማ ጎናቸው አብልተው አጠጥተው ልብስ ቀይረው እንደዚህ እንደዚህ ፕሮፌሽናል ገዳይ አድርጓቸዋል። ተመልከቱ ምን ያክል ጊዜ እንደፈጀባቸው እነዚህን ሰዎች መጀመሪያ ሲቀልቧቸው፣ ከዛ ደግሞ የቀን ስራ ሲያሰሯቸው፣ ቀስ እያሉ ከዛ ደግሞ ጄም ሲወስዷቸው ጊዜ ወስዷል። እንግዲህ እነዚህን ልጆች እዚህ ጋር ለማድረስ፣ አእምሯቸውን እዚህ ጋር ለማድረስ ብዙ ጊዜ ወስዶባቸዋል። ያ ማለት ምንድነው እነሱ የረጅም ፕላን አላችሁ። እኛ እንደኛነታችን ኢትዮጵያዊነታችንን እንዲጠፋ የሚያደርግ ሃይማኖታችንን እንዲያወርድ በቃ ዝቅተኛ አሁን ምንድ ነው መሰላችሁ። ከዚህ በፊትም ብያለሁ፣ ያልተገዛች አገር የምትታወቀው አፍሪካ ላይ ኢትዮጵያዊ ናት። በሌላ መንገድ ግን እንድንገዛ እያደረጉን ነው። ተመልከቱ እኔ አቢ ሌላ ቦታ ድሮን ከሚጥል እነዚህ ጋር ነበር ድሮን መጣል የነበረበት። አገር እያጠፉ ያሉት እነዚህ ናቸው። ወጣቱን ትውልድ እየገደሉ ያሉት እነዚህ ናቸው። እንግዲህ በምን በእርዳታ ስም በምናምን በዲፕሎማሲም እየመጡ እየገቡ ማለት ነው። እያንዳንዳቸው ሰዎች ተጠንተው እንትን ቪዛቸው ካንስል መሆን መቻል አለበት። እነዚህ ሰዎች ገንዘቡን እንደዚህ እንደ ወረቀት እያተሙ የበተኑ እርስ በርሳችን እንድንጨራረስ እንድንገዳደል የሚያደርጉን ሰዎች በቁጥጥር ስር ተይዘው ፍርድ መቅረብ አልቻል አለባቸው። ይህ የሰይጣን እምነት ከሁሉ ነገራችን የሚያሳጣን ነው። ሰዎች ሁሉ ነገራችን የሚያሳጣን ነው። ተመልከቱ። በእንደዚህ ደረጃ ነው እንግዲህ ይቺ ልጅ ከቤተሰቦቹ አይነት ተነጠቀችው። የእሷ መሞት ምንም አይመስላቸው። የሚገሏት ሰዎች በእንደዚህ አይምሮ የተበከሉ ናቸው። በትለመናቸው እንኳ ሊሰሙ የማይችሉ በቃ ደንዘዘዋል። በጣም የሚያሳዝኑ ወገኖች። አንድ ተመልካች እንዴት፣ የአቤል ዘበኛ ምን እያደረገ ነው? ይሄ ሁሉ ጉድ ነው ያክል ጊዜ ብላለች። እውነቷን ነው። የአቤል ዘበኛ ይሄ ሁሉ ወር ይህች እርኩስ አቤል ቤቱን የወንጀል መፈጸሚያ ስታደርገው ዘበኛው ምን እያደረገ ነበር አዎ የኔም ጥያቄ ነው ነገር ግን ተመልከቱ ምን አለ መሰላችሁ እነዚህ ሰዎች ያው ፕሮግራም ያደረጉት ነገር አይደለም ስለዚህ ለሱም ደግሞ ፕሮግራም ነበራቸው እሱን እያስተኛችሁ ነው ሰውየው እንግዲህ ዘበኛው ሲናገር ጋሼ እርስዎን ላለማስቸገር ብዬ ነው እንጂ እያመመኝ ነበር ብለዋል ያ ማለት ምንድን ነው ልጁን እያስተኛቸው ነበር ሰውየው እየታመመ ዘበኛው እየተኛ እሷ ስራውን ትሰራለች ለእነዚህ ሰዎች መርፌ የወጉ መድኃኒት የሰጡ እንግዲህ ምግብ የሚወስደው ከእሷ ነው በቀላሉ ታደነዘዋለች ይሄ ነው የሆነው ብዬ ነው የማስበው ዘበኛው ዘበኛው ወንጀለኛ ነው ለማለት ይከብደኛል ለምን ያ ወንድሙ ላይ የሚያደርገውን አይተናል ንጹህ ነው የሚመስለው። በእርግጥ ፈጣሪ ነው የሚያውቀው ንጹህ ማን እንደሆነ። ግን እንደ በእኔ አስተያየት ዘበኛው ያለበት አይመስለኝም። ለምን እነዚህ ሰዎች እሱን ዘበኛውን ማደንዘዝ በጣም ቀላል ነው የሚሆንላቸው። ምግብ አቅራቢ እሷናት። ሁሉ ነገር እሷናት። እና ደግሞ ልጁም ደግሞ ራሱ መቀርቦ ያመመ የነበረ እንደዚህ ተኝች የነበረ ምናምን ስላለ ምናልባት እሱንም እያደነዘችው ጉዳዩን ትፈጽማለች ብዬ ነው። እቺ ፕሮግራም የተደረገች የተማረች እኮ ናት። በዚህ እንግዲህ እነዚህን ከሜዳ አንስተው ከጎዳና አንስተው እንደዚህ ደረጃ ያደረሷቸው እሷንማ እንግዲህ ዋናዋንማ ዋንማ እንዴት ትሆናለች ብላችሁ ጠብቃላችሁ? ዋናዋ እርኩስ እኮ ነች። እና ስለዚህ እሱ ዘበኛውንም እሷ እንደዛ አድርገዋለች ብዬ ነው የማስበው። ይሄ የኔ አስተያየት ነው። ሌላው ደግሞ እንግዲህ እኔ ትንሽ የገረመኝ ነገር እስኪ ችን ቪዲዮ እችን አዳምጡና እንመለስ። የእኔ ስራ ድርሻ ይመጣሉ፣ ይመጣልኛል ሰርጀሪውን ሰርቼ ይሄ የመራቢያ አካል ወንድ ልጅ ላይ ያለውን ሆርሞን አውጥቼ ማስቀምጥ ብቻ ነው። ከዛ በኋላ ያንን ነገር ካስቀምጥኩ በኋላ የሚወስዱ ትልልቅ አካላቶች አሉ። እኛም አናውቃቸው፣ ማንም አያቃቸው። የእኛ ስራ እኔ ስገባ እዚህ ስራ ውስጥ ምን እንደሆነ ምን ይሁን አላቅም። ተጠራው ተቀጠርኩ ደህና ደሞዝና ብር ስለነበረው ሄጅ የገባው ገብቼ ይህንን ነገር በማውጣትና በማስቀመጥ ሌሎች ሰዎች እንዲወስዱ አድርጋሉ። ከዚያ ያንን ነገር ይወስዳሉ። የት ድረስ የት እንደሚደርስ የማቀው ነገር የለም። እኔም ከዛ ያንን ነገር እያረኩ እያረኩ ስመጣ ግን እኔም አላቃቸው ያልኩ አካሎች ከዚች እውነታ ዝንፍ ሲሉ እንደሚገደሉ ነው ማቀው። እውነታውን አውጥቶ የተናገረ ሰው ይገደላል። እና ህይወቴን ለማቆየት ብዬ ዝም ብዬ ስራዬን በመስራት ቀጥያለሁ። ይሄ ማለት እኮ የኔም ወንድም ለዚህ ነገር ሰለባ ነው ማለት ነው? አይደለም። ይኸውልሽ ቆይ ተረጋጊ ላስረዳሽ። ይሄ ነገር ሲጀመር መጀመሪያ ላይ የሆነ ሰው አምጥተህ ከቤተሰብ አንድ ሰው አመኔታ እንዲኖርህ አምጥተህ ይህን ነገር አድርገህ ስታሳየን ነው ስላሉ የሷን ወንድም አምጥቼ እንደዛ አድርጌ እና

ያለውን ነገር በሙሉ ልጠይቀው። ወንድምሽንም ያለበትን ቦታ እናጣራ። እርግጠኛ ነኝ ከሀገር ውጭ የሚላሉ እንጂ ከሀገር አልወጣምም። ሊሆን ይችላል የሆነ ወጣት እንፈልጋለን፣ ለስራ ምናምን፣ ስራ ፈት ስለነበር እሱ እራሱን ከጠቀመ ብዬ አስገባሁት። በቃ ማለት አሁን ላይ የት እንዳለ ምና ምንም እናቀው ነገር የለም። እስኪ ጋር ምንም ነገር ተረጋ ቡና ቀስቀስ፣ አስገባልኛ። በቃ አለቀ። ግዳልልኛ ግዳልልኛ እ ነው ነው። በቃ እኔ እሱ ስራ ይቀይራል ብዬ ነው። የት እንዳለ ምንም ነገር የለም። ማለት በቃ አሁን ብዙዎቻችን ስራ ከሰራ ምናምን በኋላ እንገናኝ ነበር፣ ግን ይሄኛውን የመጨረሻውን ስራ ከሰራን በኋላ ለሁላችንም እረፍትን የሰጡን ስራ ቀጥሎ ነው ብለ ገደልክብኝ ወንድሜ እና ከመግደልም ወደ ኋላ ይሉም። እናቴ ታሪኩ ጉድ ሰራይ፣ ታሪኩ ጉድ ሰራይ፣ እናቴ ወንድሜ እንግዲህ ተመልከቱ ሲናገር እንግዲህ የዚች የባለቤቱን ወንድም ስራ አስቀጥሯል። ትዜላችሁ እንደሆነ ከዚህ በፊቱም ደግሞ ይህ ዶክተሩ የሚስቱን ወንድም ስራ አስቀጥሯል እና ስራ ካስቀጠሯቸው በኋላ እነዚህ እኔ መጥፎን ያርቀው፣ ይሄ የዚች ልጅ ወንድም በህይወት ይኖራል የሚለው ስጋት አለ። ለምንድን ነው እነሱ በነሱ ህግ መሰረት ያው እንደሰማነው ቤተሰቦቻቸውን ለእንደዚህ ነገር መስዋዕትነት ያደርጋሉ። አሁን የዚች ልጅ ወንድም እጣፈታ ምን ይሆን የሚለው ነገር ጥያቄ አለብን። ተመልከቱ እንዴት እንዴት እንዴት አድርገው ህዝብን እንዴት እንደሚያጠፉ እኔ ምን እንደምላቸው አላቅም ዋናው ነገር ምንድን ነው እኔ ማለት የፈለግኩት ወገኖቼ እርስ በራሳችን መጠባበቅ መቻል አለብን ሰው ባልም ሚስትም ገንዘብ ያለ አግባብ ሲመጣ ቤት ውስጥ ከቤተሰብ ውስጥ አንድ ሰው ያለ አግባብ ብዙ ገንዘብ ሲያገኝ ወይም የገንዘብ ተፋሰሱ ሲበዛ መጠየቅ መቻል አለበት መጠየቅ መቻል አለባት ይቺ ሴትዮ ሹፌር ነው ባለ እያለች ምን ይህን የመሰለ ቤት እንደ ከሹፌርና ወይም ከእንትን ከማይጠበቅ ነገር ሆኖ ስታገኘው መጠየቅ ነበረባት። ግን እሷ ኑሮው ስለ አማራት ስለ ጣፈጣት ወንድሟን ማሳልፋ ሰጠች። እሱ እንዳለው አንቺንሽ ይቀጠር ብለሽ ያልሽ ብሏል። እና ይሄንን ነገር ማጥናት መቻል አለበት ከገቢው ምንጭ የተለየ ሲገኝ ሲመጣ እርስ በራሱ እራ አይሆንም ብሎ መጠየቅ መጠየቅና ሰው ምናልባት ቶሎ ከሆነም መመከር ይችላል ብዬ ስለማስብ ነው። ሰው መመለስ ይችላል እንደዚህ መጥፎ ነገር ሳይበከል መጥፎ ደረጃ ሳይደርስ ምናልባት መመለስ ይችል እንደሆነ፣ ወይም ደግሞ ካጠፋም ደግሞ በጊዜ ጠቁሞ ማሳሰር ይሻላል ለሌላ ወንጀል ከመዳረግና ከማይገቡት እዳውስ ከመግባት ማለት ነው። ለማንኛውም እህት ወንድሞቼ አድማጮቼ በእውነት ነው የምላችሁ እኔ እኔ የናፈቀኝ የዚች እርኩስ እርኩስ እና ስ መንፈስ ያለባት ሴትዮና ሌሎች ይሄ ዋናውን ገንዘብ እየሰጠ እነዚህ ልጆችን እንደዚህ የሚያደርጋቸው ሰው ቀርቦ ለፍርድ ለፍርድ ቀርቦ ማየት ነው። በቃ እሱ በጣም በጣም ናፍቆኛል። በእውነት ነው የምላችሁ አየ አቤልን ነጻነት ተረጋግጧል እኔ ነጻ ነው ብለው እስኪያውጁት ሳይሆን እኛ ድሮም ነጻ መሆኑን አውቀናል ግን አሁን የዚህ ችርኩስ ሴት እንደዚህ ለቤተሰቦቿ ማጠቅም ለእህት ለወንድሞቿ ማጠቅም ለሀገር ሸክም የሆነች እንደዚህ አይነቷን ሴት ምን አይነት ቅጣት እንደምትቀጣ ማየት እፈልጋለሁ ብያለሁ በእነዚህ ሰዎች ላይ ነበረ ይሄ ድሮን መጣል የነበረበት በእነዚህ ሰዎች ጋር ነበረ ግን ምን ይደረጋል? ያ እየሆነ አይደለም። እኔ እሱ ላይ እንደደረስኩ ስላወቃችሁ፣ እሱን ፍለጋ ቀጥታ የእሱ ሀያት ቤት ማለትም ወንድሙ ሄዳችሁ ነው። እንዴት ነው መረጃው ሊደርሳችሁ የቻለው? ለምንድነው እሱን ፍለጋ እዛ ደረስ ሄዳችሁ? ስለዚህ እንድታስወግዱ ትእዛዝ ተሰጥቷችሁ ነው? ትዛዝ ተሰጥቶ እኛም። በምን ታወቀ? እኔ እንደደረስኩበት፣ እኔ እንዳወቅኩኝ ይህን ነገር መረጃውን እንዴት ልታገኝ ይችላችሁ? እኔ እንግዲህ ብያለሁ። እሷን ወክላም የተቀመጠችው ሰዎች ስላላቸው ከበስተጀርባ፣ እነሱም እንግዲህ የእኛን እንትን ስለሚከታተሉ እኔ በእኔ ቁጥጥር ስር መሆኑን ሲታወቅ ምን ነበር ከዚያ የተሰጣችሁ ትእዛዝ፣ ወይ ደግሞ ምንድን ነበር የተሰጣችሁ ምላሽ? ለምሳሌ እና ምንድነው? እሱንም የያዘውን አካል አስወግዱት ተብለን ነው ለሁላችን ተነግሮን፣ እያጠባበቅን ያለን ማለት። አልገባኝም ማንን ነው የምታስወግዱት? እሱንም ው ወደዛ፣ እሱን የያዘውን አካል አስወግዱ። የያዘውን አካል ማለት እኔን ነው? ሁለቱንም አስወግዱ ነው ተብሎ። ማነው ይህንን ትእዛዝ የሰጣችሁ? ተደውሎ ነው የተነገረን። እኮ ማነው ትእዛዝ ህሊና አንቺ ይሄን ትዕዛዝ ስትጫሹ እኔንም እሱንም እንድታስወግዱ ነው። ስለዚህ ስለዚህ እየተጠባበቃችሁ ነው? አሁን እንደዛ እያልን ነበር። ድንገት የት የት አግኝታችሁ ነው እኔም የምታስወግድ፣ የት አግኝታችሁ ነው? ያው እኛ እንደተነገር አንተ አሁን አስራ ሁለት ሳለ ሆቴል ቀጠሮ ነበረ እሱን የሚያሳረፍክበት። ይሄን የታወቃችሁ እሱ እንዳልኩ ተነግሮ ነው ተብሎ። ይሄንን እንዴት አወቃችሁ? እኔ ዛሬ 12 ሰዓት ላይ ቀጠሩ እንዳለኝ በምን አወቃችሁ? መረጃ ደረሰን ተነገረን። እና አንተ ሆቴል አስራ ሁለት ሰዓት ላይ ቀጠሩ እንዳለ እሱን የሚያሳረፈን ቦታ ብለው ከዛ ተደውሎ ተነገረን መረጃው። ከዛ ስለ ተነገረን፣ ይህን መረጃ እንዴት ሊወጣ ቻለ? ማለት በምን እንዲታወቅ ቻለ? ማነው ኮሚኒኬት ያለው ከእናንተ ጋር? ከእኛ ውስጥ ሰው አላችሁ? እና ምን እንደሚገል መድኃኒት ነው ፊት ለፊት የገደለች ፊት ነው፣ በሚጠጣ የገደለችው። አድርቆ በሚገል መድኒት ሳታስበ፣ አስራ አንድ ሰዓት ላይ እንደሚሰጠን እናንተ የያዛችሁበት ሆቴል ላይ እሱ በሚበለው በራቱ፣ አንተ ደግሞ በምጠጣ ውሃ ውስጥ ተጨምሮ ሊሰጣችሁ ነበር። ማን ነው መድኒት የሚሰጣችሁ? ሁለት ሰዓት ላይ ሰው መቶ ያቀብላቸዋል። በራይድ እንተባል እንጂ ምንም በእጅ ንክኪ ምናምን በግድያ በሽጉጥ ምናምን አደለም። እኛንም በመርዝ ነው ደገሉን ነው ለዚህ ምን ታገኛላችሁ? ዳጎስ ያለ ገንዘብ እና ያው ሰላም ባይኖረውም የምንፈልገው ነገር ይደረግልናል። ባለንበት እህት ወንድሞቼ ቪዲዮውን ከየኔ ቪዲዮ ከጨረስኩ በኋላ እንደገና የልኡልን ስላየሁት ነው ተመልሼ ይሄንን የማስገባላችሁ። በጣም በጣም ያስደነግጣል። ያው እንደዚህ ነው። እኔ በስራቸው ስርም አሁንም አለ እኔ በእውነት ነው የምላችሁ። እንዴት አድርገው እንደሚያጣሩት አላቅም። ለእነሱም የሚያቀበላቸው ሪፖርት አለን። አሁን እነዚህን ሰዎች ፈጣሪ አትርፏቸዋል፣ ግን ወደፊትም ስጋት አለኝ። እነዚህ ሰዎች ሰውን ከመግደልስ ወደኋላ ስለማይሉ ለልኡልና፣ ለአቤል ለልኡሎችም በእውነት ነው የምላችሁ ስጋት ላይ ነኝ ያለሁት። በእነ ልኡል ጋር በነ አቤል ጋር አብሮ የሚሰራ ሰው አለ ለእነሱም ያገለግል። እንዴት እንዴት ሪፖርት ሊያገኙ ይቻሉ? እንዴት ከዚህ በፊትም ቀድመው እንደምትመጡ እናቃለንእንደምትመጡ እናቃለን ይላሉ። እና ማን ነው የሚሰጣቸው? ማን ነው ኢንፌርሞሽ የሚያደርሳቸው? ልኡል እያንዳንዱ ሰዎችን የተለየ ሁለት፣ ሶስት ስልክ ያለው ሰው ሊኖር ስለሚችል ስልካቸውን በጎን ማጣራት መቻል አለበት። እንደው በደረሱበትና ይሄ ሰው ቢጋለጥ ይሻልኛል ብዬ ነው የማስበው። አንድ ነገር ከመሆናቸው በፊት ተመልከቱ። እንግዲህ አቤልን እንዴት ፈጣሪ እንደሚወደው እቺ መናጤ አብራ ሁና ሳትገላው ቀረች። ነፍሱ ኑር ስላለው ፈጣሪ። እኔ ግን በእውነት ነው የምላቸው ስጋት ላይ ነኝ ያለሁት፣ ለእነዚህ ልጆች በጣም ስጋት ነኝ ያለሁት። ሰው ገንዘብ ልቡን ደፍኖታል እና ምንም ፈጣሪ የሚፈራ ሰው ስለሌለ በዙሪያቸው ያለ ሰው እያቀበላቸው ነው። ለእነዚህም ወንድሞቻችን ጸሎት እናድርግ፣ ፈጣሪ ይጠብቃቸው። እህት ወንድሞቼ፣ ሌላ የምለው ነገር የለም ውም እህት ወንድሞቼ በቃ ስላዳመጣችሁኝ ከልብ ከልብ አድርጌ አመሰግናለሁኝ። ስለምታደርጉልኝ አስተያየት፣ ስለምትደግፉኝ በእውነት ነው የምላችሁ ከልብ አድርጌ አመሰግናለሁ። በሌላ አስተያየት ስለምመጣ የእናንተንም አስተያየት መስማት በጉጉት እጠብቃለሁኝ። በሌላ አስተያየት እስክንገናኝ ለዛሬ በዚህ እሰናበታችኋለሁ ባይ አረጉድ አረጉድ ያገሬ ጉድ! ትርክሙ በዛ፣ ሁሉም አውቆ አበደ።

ጉድ፣ አረ ጉድ፣ የአገሬ ጉድ። ጥርቅሙ በዛ ሁሉም አውቆ በድ አቤልና ልኡል ጣናና ዶሌ ናቸው። እራስ መታት ሲያመ ይምከተላቸው ለሀገር የቆሙ በነንቶ ስራቸው ምንስ ብዬ ልትራማንበላቸው? እናንተስ ማውጡ፣ ለእኔ አርበኛ ናቸው። ጸሎታችን ነው! ሰዎች ናቸው። ፈጣሪ ከክፉ